ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ነው ላዩ ድራማ እንግዲህ፣ ተምቹ ቅድም ምርመራ ምናምን ስትሉት የነበረው ነው ይለዋለኝ እንግዲህ። አሴርም በአክሃና ወላጆቿን አግኝታ ነበረ ይለዋል። ተምቹም እንግዲህ እንዴ፣ ፋዘር አባቱ አይደሉም እንዴ? ይለዋለኝ እንግዲህ። የተምቹ አንዳንድ አማርኛ ራስ ትርጉም ያስፈልገዋለኝ። እና አይ ፋዘር እኮ አሳደጓት እንጂ ወላጅ አባቶዋ አይደሉም ይለዋለኝ። እሱም እንግዲህ ደንገጥ እያለ እሺ እያለ ይሰማዋል። ተምቹም እንግዲህ እንዴት አወክ ሲለው እንግዲህ ሀባኖላ ወይም ሀናም እንደዛ ነው የነገሩኝ ይለዋለኝ። እሺ ከዛ ሲለው ሀና የተነሳችሁ በልጅነቷ ፎቶና የልጅነቷ ፎቶና መስቀል ነበራት ይለዋል። ተምቹም እንግዲህ እሺ ከዚያ ስ እያለ ነገሩን በጥሞና ያዳምጠዋል። አሴር አሴርም እንግዲህ የት እንዳገኘችው ባይታወቅም የሀናን ፎቶና መስቀል ወስዳ ልጅነኝ ነኝ ብላ መጣች ይለዋል። እሱም እሺ ከዛስ አረባ ክህ እያለ ነገሩን ያዳምጠዋል። አሴርም እንግዲህ ሀና ደግሞ ልጅቷ የያዘችው ፎቶና መስቀል የሀና መሆኑን ስታቅ እኔም ልጅ ነኝ አለች። ተምችም እንግዲህ እኔ አላምንም፣ እሺ ከዚያ ሲለው ሰዎቹ እንግዲህ ሁለታቸውም እኔ ነኝ ልጅ ሲሉ ምርመራ ያደርጋሉ ይለዋለኝ። እሺ ከዚያ ሲለው ምን በዚህ ብቻ ያበቃና የምርመራ ውጤቱ ልጅ ሀና ሳትሆን ያችኛዋ ያችኛዋ ልጅ ሆና ተገኘች ይለዋል። ተምቹም እንግዲህ አረባክህ ፎቶና መስቀሉ የሀና እንደሆነ አንተ እንዴት አወቅ ብሎም ይጠይቀዋል። አሴርም እንግዲህ ፋዘርዬ ሀና የእሳቸው ልጅ እንዳልሆነች ሲነግሩኝ ያኔ መስቀሉንም ፎቶውንም አሳይተውኛል ይለዋል። ተምቹም እንግዲህ ወይኔ ጉዴ ብሎ ራሱን በሁለት እጁ ግጥም አድርጎ ይዞ አንዴ እግሩን በመሬቱ እየረገጠ አንዴ ደግሞ በእጁ ግድግዳውን እየደበደበ አሲርን ጓደኛንም ቻው ሳይለው ወጥቶ ይሄዳል። አሲርም እንግዲህ ምን ሆነ ነው ተምቹ ሲለው ምንም መልስ ሳይመልስለት ነበር ጥሎት ይሄደ። ሀና እየጠበቀችን እኳ ነው ወዴት ነው የምትሄድ? ሲለው ምንም መልስ አልሰጠውም። አሲርም እንግዲህ ልጁ ምን ሆኗል ያመዋል እንዴ? ብሎ እሱም

ይህ በዚህ እንዳለ እንግዲህ የምርመራ ውጤቱ ያልተዋጠላት የወይዘሮ ሜላትናት በሀሳብ ትክዝ ብላ ሶፋ ላይ ቁጭ ብላለች። እርግብም ትመጣና እንዴ አያቴ፣ ምን ሁነሻ ስትላት አያትም እንግዲህ ምን ሆንኩኝ ምንም አልሆኑም አልሆንኩም እኮ ትላታለች። እንዴ አያቴ፣ ይኸው ሆስፒታል ደርሰን ከመጣን ወዲህ እዚህ ሶፋ ላይ እዚህ ሶፋ ላይ ኩርምት ብለሽ ተቀምጠሻል እኮ ትላታለች። የወይዘሮ ሜላትናትም እንግዲህ ምንም አልሆንኩም አልኩ እኮ ምንም በግድ ተከፊ ነው እንዴ? እንግዲህ የወይዘሮ ሚላትናትም አንቺ ድንቢጥ ነው ማን ነው የሚሉሽ ዝም በይ፣ እንግዲህ በግድ ተከፊ ነው እንዴ የምትይኝ ትላታለች ብላ እንግዲህ በቁጣ ስትናገራትም እርግብም እንግዲህ እሻ ያቴ አትቆጭኛ ግን ቡና ጠጥተሻል ወይ ብላም ትጠይቃታለች። የወይዘሮ ሜላት እናትም እንግዲህ ማን ያፈለውን ቡና ነው የምጠጣው፣ ሴቷን እንደሆነ ከቤት አባራችኋታል ብላ በቁጣ ትመልስላታለች። እርግብም እንግዲህ እንዴ አያቴ፣ እሴት ሀና ብቻ ናት እያልሽ ነው? እሴትነትንማ አላየሽውም ትላታለች። እኔ እንግዲህ እስካሁን እሴት ያየሁት እሷን ነው ስትላተኝ፣ እሴትነትንማ አትናቂ ስትላት፣ እኔ እሴትነትን አልናከውም እርግብም እንግዲህ ቆይን ያሁን ምን የመሰለ ቡና ነው የማፈላለሽ፣ ስትል የወይዘሮ ሚላት እናትም እንግዲህ እየሳቀች ወይ ቡና አንቺ ስትላት፣ እንዴ ቆይ አሁን ምን የመሰለ ቡና ነው የማፈላለሽ፣ እሴትነቴን ማታይዋለሽ። እንግዲህ የወይዘሮ ሜላት እናትም ቡና ማፍላት እንዲህ ቀላል ነው እንዴት? ስትላት እርግብም እንግዲህ ከባድ ሚሆን ቀላል፣ አሁን ቆይ ምን የመሰለ ቡና ነው ፏፏ አድርጌ ማፈላለሽ። ልብስ ቀይሬ በዚው መጣው ብላት ተነስታ ትሄዳለች። በዚህ እንዳለ እንግዲህ የአሴር ጓደኛ ተምቹ የአሴር ከነገረው በኋላ በጣም አዝኖ ና ተጸጥተው ቁጭ ብሎ እየተከዘን ለዛ ፎቶውን ለወሰደው ልጅ ይደውልለታል። እንግዲህ ለደው የደወለለት የሚያነሳና እንዴ ጠፋህኮ፣ ስጠይቅ ደግሞ እስር ቤት መግባት ግን ሰማሁ ይለዋለኝ። እሱም እንግዲህ ተምቹም እንደ ታሰረ አሁን ግን እንደ ወጣ ይነግረዋለኝ። እና ሳት ጋብዘኝ ያኔ መሰለ ስራ ሰርቼ ሲለው ዛሬ ለምን አልጋብዝህም ሲለው፣ እሱም እንግዲህ እሺ የት እንገናኝ ሲለው፣ እንግዲህ አንድ ቦታ ይቀጣጠራሉ። ጋባዣ አንተ ስለሆን እኔ ካለህበት ቦታ እመጣለው ተባብለው ስልኩን ከዘጉም በኋላም ተምቹ አንተ እናንተ በእኔ ላይ ሙድ እንዳያስግብኝ እኔ ሙድ ሳልዝብ ከቀረው እኔ ተምቹ አይደለሁም እያለ ተምቹ ስላደረገው ነገር በጣም እየተጸጸተ ነው። ቆጭ ብለውም እንግዲህ በሀሳቡ ያኔ ፎቶና መስቀል አምጣልኝ ሲለው ፎቶና መስቀል ግን ለምን አስፈለገ ሲል ሴትዮዋ አምጣ ብላ ነው ለምን እንደፈለገችው ያንም ራሱ በደንብ ያውቅም ነበረና እንዴት እንደሰጠው ደግሞ ጆሮ እንዳይሰማ እሱ ከሰዎቹ ጋር በጣም ፋሚሊ ሆኗለኝ፣ ቤተሰብ ሆኗለኝ ይላቸው ነበረና እሱ እሱም እንግዲህ ፎቶን ሲቀበል ከዚህ ሌላ ፎቶ የለም ወይ ብሎም እንደጠየቀው እያሰበ ነበረ። እንግዲህ የተምቾ አንዳንድ አማርኛ ትርጉም ያስፈልገዋል። ይህ በዚህ እንዳለ እንግዲህ ምናሴ የእናቱ ክፍል ሄዶ ማየዚህ ብቻሽን ቁጭ ብለሻል ከማማ ጋር ተጣልታችሁ ነው አደለ? ሲላተኝ እንግዲህ እናትም እንዴ አራ አልተጣላንም፣ ምን ያጣላናል ብለ ነው ስትለው፣ ምናሴም እንግዲህ በሀናና በእርግብ ጉዳይ እንዳልተስማማችሁ በጣም እርግጠኛ ነኝ። ወይዘሮ ሜላትም እንግዲህ ተስማማን አልተስማማን ውጤቱ አየነው አይደለ? ስትለው እንግዲህ ምናሴም እማዬ፣ ይቅርታ እዚህ ሁሉ ውስጥ የከተትኳችሁ እኔ ነኝ፣ ሲል እናትም ምን አድርገ ደግሞ አንተ? ስትል ያው የዲኤንኤ ምርመራውን ሀሳብ ያመጣው እሱ እንደሆነ ይነግራታለኝ። እንግዲህ ምናሴም ይህ ሀሳብ ባይመጣ ይሄ ሀሳብ ባላመጣውም አንችም ሆነ እማዬ እዚህ ውስጥ አትገቡም ነበረ ይላታለኝ። እንግዲህ እናትም ምናሴ ማደግ ናምኛለው ግን ለምንድን ነው የዚህን ያህል ሀሳብ የሚገባ ትለዋለች። ምናሴም እንግዲህ እኔ ባመጣሁት ነገር እኔ ኃላፊነቱን መውሰድ አለብኝ ሲላተኝ፣ እናትም እንግዲህ ሁሉ ያመጣችው ሀና ስለሆነች እሷ ላመጣችው ነገር ደግሞ እራሷ ትቀጣበታለች። ምናሴም እንግዲህ ሀና ምን አደረገች? ሀና የመሰላትን ነገር ተናገረች። እኔ ደግሞ እውነቱ እንዲወጣ ብዬ ከሳቱ ላይ ጋዝ የጨመርኩት እኔ ነኝ ይላታል። እናትም እንግዲህ አንተ ኮ ዝም ብለህ መጨነቅ ስለምትወድ ነው እንጂ አሁን ሁሉም ነገር አልፏል ይላታል። ከማየ ጋርም ሰላም አውርዶ ሲላተኝ አይ ምንም አልሆንም ስትል እሺ በቃ ነይ ብሎ ወደ ሳሎን ይዟት ይሄዳል። ይህ በዚህ እንዳለ እንግዲህ ተምቹ በቀጠሯቸው መሰረት ይገናኙና፣ አንተ እንዴት ነው የምትጫወትብ ብሎ ንቅ አድርጎ ይዘዋለኝ። ምን አደረግኩ ደግሞ ሲለው፣ ለምንድን ነው መስቀሉንና ፎቶውን ለትልቅ ነገር እንደፈለጋችሁት ያልነገራችሁ ሲለው፣ እሱም እንደማያቅ ሲነግረው፣ እንግዲህ ተምቹን በጣም ስለተናደደ አንዴ በጠረባ ጥሎታል። እንግዲህ ልጁም እኔም ታሪኩን ትቢሌ ሳየው በጣም ንደነገጥኩት፣ እኔም አላወቅኩም ነበር ሲለው፣ እንግዲህ ሴትዮዋ ማን እንደሆነች ወስደህ ታሳየኛለህ። ልጁም እንግዲህ ምን ልታደርግ ሲለው፣ እንዲህ ጉሮሮ ላይ ቁሜ ልቀበለው ነው ታሳየኛለ። ሲለው፣ አረ ሰዎቹ በጣም ከባድ ናቸው። እኔንም እኮ የሚፈልጉትን ነገር ካገኙ በኋላ ላሽ ነው ያሉኝ ሲለው፣ እሱም እንግዲህ በምን ከዛ ወንድ ልጅ እኮ ነኝ፣ እንዴት ነው የምፈረው? ሲለው እኔ የወንድነት ወንድነት የመሆንና ያለመሆን ጉዳይ አይደለም ሲለው እንግዲህ እሱም እንግዲህ አንተ አትፍራብኝ፣ እኔ ማንንም አልፈራም፣ ታሳየኛለ ወይስ ጉሮሮ ላይ ቁሜ ላናዝህም ብሎታል። ተምቹም እንግዲህ እንደዚህ ማተጫወትብኝም፣ እኔ እንደዚህ አይነት ውስጥ ነገር መግባት እንደ አልፈልግም ብሎ እንግዲህ ትቶት ይሄዳል እንግዲህ ተምቹ እውነት የሃናን ፎቶዋን እና መስቀሏን ወይዘሮ ባየሽን ጉር በዋናን አንቆ ይቀበላት ይቀበላት ይሆን እንግዲህ ተምቹ የተምቹ አንዳንድ አማርኛ ግን ትርጉም ያስፈልገዋል ይህ በዚህ እንዳለ እንግዲህ እርግ ቡናዋን ሸርን ጉድ እያለች እያፈላች እያለ አያቴ የቡናው ደርሷል ስትላት እንግዲህ የወይዘሮ ሜላት እናትም እኔ ቢደርስ ባይደርስ ምን አገባኝ እርግብም እንግዲህ እንዲህ አያቴ እንዲህ ጠብር ግፍ ብዬ እያፈለሁትን ቡናማ አታራቅሽብኝ ስትላት እንግዲህ ወይዘሮ ሜላት እናትም ድንቅም ጠብር ግፍ ስትል ወይዘሮ ሜላት ትመጣለች። ወይዘሮ ሜላትም እንግዲህ እማዬ ምን ሁነሻል? ከሆስፒታል አንስቶ ኮ ትክክል አይደለሽም። በቃ ውጤቱ ታይቶ ኮ ሀና ውሸታም እንደሆነች ታዬ። ያንቺ እንደዚህ መሆንሽ ምን ሁነሻል? የወይዘሮ ሜላት እናትም እንግዲህ ይች ልጅ ግን ልብ ብለሻ የተሻታ ስትላት፣ ምኗም እኮ እርግብን አይመስልም ሀሴትን አይመስልም ስትላት፣ ወይዘሮ ሜላትም እንግዲህ ለምንድን ነው ማያተኝ ለምንስ ትመስላለች መስላለች ለምን እሱ እርግብ ስለሆነች እማዬ፣ እንደምወድሽ እንደማከብርሽ ታውቂያለሽ። በልጅ ጉዳይ ግን ከዚህ በኋላ ምንም ነገር እንድትኝ አልፈልግም ስትላት፣ የወይዘሮ ሜላት እናትም እንግዲህ ትቆጣና ምን ብላ የተፈለውንን ቡና ሳትጠ ወጣ ሸኙኝ፣ አሁን እኔ መሄድ አለብኝ ብላ ተነስታ ትነሳለች። እንግዲህ ወይዘሮ ሜላትም ማዬ፣ በተናገርኩች ነገር ተቀየመሽ ነው ወይስትናት ምን አስቀየመኝ? ከዛው እናንተ ጠጡት፣ እኔ ግን መሄድ አለብኝ። የመጣሁበት ጉዳይ ነበረ፣ አለቀ፣ ጨረስኩኝ። ስለዚህ ከጨረስኩ የመጣሁበት ጉዳይ ካለቀ ደግሞ ወደ ቤት የመሄድ አለብኝ ትላታለች። ወይዘሮ ሜላትም እንግዲህ ይቅርታ ጠይቃት ነበረ። እናትም እንግዲህ ይቅርታውን ብትቀበልም ግን ከዛ ቤት ለመቀመጥ ፈቃደኛ እንዳደለችና ወደ ቤቷ መሄድ እንዳለባት ምናሴንም እናበልሸኘኝ ብላ የተፈለውን ቡና ሳትጠጣ ነበር ሄደች። ለዛሬ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ።